ጤና ይስጥልን። ይህ ሪያልቲ ሚዲያ ነው። ቀደም ሲል በምሽት የንግድ ሱቆችን መዝጋት የሚያስከትለውን ቅጣት ዝርዝር በተመለከተ አንድ ዘገባ ሰርተንላችሁ ነበር። ይህንን በተመለከተ የህግ ባለሙያዎች ምን ይላሉ የሚለውን ለመዳሰስ ሞክረናል። ከአሐዱ ሬዲዮ ጣቢያ ያገኘነው ጠቃሚ መረጃ አለ። ከዚህ ቀጥሎ እናቀርብላችኋለን። ተከታተሉ። በግል ስራ የተሰማሩ ሰራተኞች እና ነጋዴዎች አምሽተው እንዲሰሩ የሚያዘው ደንብ የህግ መሰረት የለውም ተብሏል።

አምሽቶ እንዲሰሩ የሚያዝ ደንብ አውጥቷል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ደንብ 185 ህዝባር 2017 የተሰኘ የትራንስፖርት አገልግሎትን ምሽት አራት ሰዓት ድረስ፣ በመንገድ ዳር የሚገኙ የንግድ ተቋማት ደግሞ ምሽት 3 ከ30 ድረስ እንዲቆዩ የሚያስገድድ ደንብ ከመጋቢት አስር ጀምሮ ተግባራዊ ማድረጉ ይታወቃል። ደንቡን የአዲስ አበባ ከተማ አስተዳደር የካቢኔ ያጸደቀው የካቲት 9 2017 ዓ ም የነበረ ሲሆን ይህ ደንብ መመሪያዎች ተዘጋጅተውለት ከመጋቢት አስር 2017 ዓ.ም ጀምሮ ተግባራዊ መሆን ጀምሯል። አህዱ ሬዲዮ ይህ ጉዳይ ከመሰረታዊ የህገመንግስት መንግስት መሰረታዊ ሁነቶች የሚጣረስ አይደለም ወይ? በተለየ የኢትዮጵያ ህገመንግስት ሰብአዊ አያያዝ ስለመከልከሉ በሚለው አንቀጽ ላይ ዜጎች ከፍላጎታቸው ውጭ የተገደው መስራትን አስመልክቶ የወጣውን ድንጋጌ አይጥስም ወይ? ሲል የህግ ባለሙያዎችን ጠይቋል። አህዱ ሀሳባቸውን የሰጡት የህግ ባለሙያዎች ሹመት ጌትነት ይህ አዋጅ የአዲስ አበባ ከተማ አስፈጻሚ አካላትን ለማቋቋም እንደገና ተሻሽሎ የወጣ አዋ ዋጅ ነው ብለዋል። በመሆኑም ይህ አዋጅ የከተማዋን አስፈጻሚ አካላትን የሚመለከት ይሆናል እንጂ፣ ሁሉንም የግል ነጋዴና ተቀጣሪ ሰራተኞችን የሚያካትት ይሆናል የሚል ግምት የለኝም ሲሉም ተናግረዋል። አዋጁ በህጉ መሰረት የስራ አስፈጻሚዎችን የሚያስገድድ እንጂ የግል ነጋዴዎችም ሆነ የግል ተቀጣሪዎችን የሚመለከት አለመሆኑንም ገልጸዋል። በዚህም የወጣው ደንብ ህጋዊ መሰረት የሌለው ነው፣ ያሉት የህግ ባለሙያው ካቢኔው ይህንን እንዲያስወጣ የተሰጠው ስልጣንም የለም ብለዋል። ከዚህም በላይ የዜጎችን መሰረታዊ ሰብዓዊ መብት የሚጥስ መሆኑን በማንሳት፣ ማንም ሰው ተገዶ በንብረቱ ሊታዘዝ አይገባም ሲሉም ተናግረዋል። በአሁኑ ወቅት እየወጡ ያሉ ህጎች አብዛኛው አስገዳጅ ናቸው የሚሉት የህግ ባለሙያው አቶ ቶማስ አየለ በበኩላቸው፣ ከቀድሞ ህጎች ጋር ሲታይ አስተማሪነታቸው የቀነሰ መሆኑን አንስተዋል። ደንቡን ተላልፈው በሚገኙ ላይ እስከ አስር ሺህ ብር ቅጣት መጣል ተገቢ አይደለም ሲሉም ለአሐዱ ተናግረዋል። ከነጋዴዎች እና ተቀጣሪዎች በተጨማሪ የትራንስፖርት አገልግሎት ሰጪ ተቋማትም እስከ አራት ሰዓት ድረስ እንዲሰሩ የሚያስገድደው ደንብ ላይ ቅሬታ እየተነሳበት ይገኛል። በመሰረቱ የህገ መንግስቱን አንቀጽ 18 ንዑስ አንቀጽ 3 የሰብአዊ አያያዝ ስለመከልከሉ ማንኛውም ሰው በኃይል ተገዶ ወይም ግዴታ ለማሟላት ሲባል ማንኛውንም ስራ እንዲሰራ ማድረግ የተከለከለ ነው ሲል ይደነግጋል ብሏል አሀዱ ሬዲዮ በሰራው ዘገባ። ይህ ሪያሊቲ ሚዲያ ነው።